ንጹሕ ልብን ፍጠርልኝ መዝሙረ ዳዊት ምዕራፍ ሀምሳ ቁጥር አስር ላይ ያለ ኃይለ ቃል ነው። ቃሉን የተናገረው አባታችን ዳዊት ነው የለመነው ልመና። ቃሉ የንስሐ ጥሪ ነው። የትምህርታችን አላማ ምንም እንኳ በኀጢአት ውስጥ ሆነን የምንመላለስ ብንሆንም፣ ሰው ከቀድሞ ህይወቱ ከተመለሰ፣ ሰው ከቀድሞ አስተሳሰቡ ከተመለሰ፣ በንስሐ ቆሞ እግዚአብሔርን ከጠየቀ፣ እግዚአብሔርን ከተማጸነ፣ ከእግዚአብሔር ጋር ራሱን ካገናኘ፣ ከፍ ወዳለው ጸጋ የሚደርስበትን ክቡር የሆነውን ጸጋ የሚያሸክመውን የምናይበት የትምህርታችን ርዕስ ነው። እግዚአብሔር ለዳዊት ያሳነሰበት አንዳች ነገር እንደሌለ በመጽሐፍ እንመለከታለን። በመጀመሪያ ከወንድሞቹ በላይ አድርጎ እግዚአብሔር እንዳከበረው ወንድሞቹ በናቁት ሰዓት እግዚአብሔር እንዳከበረው አባቱ ወሴም በረሳው ጊዜ እግዚአብሔር አምላክ እንዳስታወሰው እንዲሁም ታናሽነቱ በብላቴናነቱ በሸለቆ ውስጥ እረኛ ሆኖ ሳለ እግዚአብሔር አምላክ ለእስራኤል ሁለተኛ ንጉሥ አድርጎ እንደሾመውና እንዳከበረው እንመለከታለን። ታዲያ አንድ ቀን ንግሥናውን የሚፈታተን ለንግሥናው የማይመጥን አንድ ነገር አድርጎ ከእግዚአብሔር ጋር መራራቅን ጀመረ እግዚአብሔርን አሳዘነው ስለዚህ ሲጸልይ ካሳዘነው በኋላ ሲጸልይ እንዲህ ብሎ ጸለየ ርዕሳችን ምን ነበር አቤቱ ንፁህ ልብን ፍጠርልኝ አለ። አባቶቻችን ሲናገሩ ነገርን ከስሩ ውሃን ከጠሩ ይላሉና እንግዲህ አባታችን ዳዊት ይህን ቃል ከመናገሩ አስቀድሞ ምን ነበረ ምንስ ነበር የሰራው ኃጢአት ምንስ ነበር በእግዚአብሔር ፊት ያስከፋው የሚለውን ወደኋላ መለስ ብለን ልናይ ግድ ይለናልና በሁለተኛ ሳሙኤል በምዕራፍ አስራ አንድ ላይ ቁጥር ሰባት ላይ ተመዝግቦ ያለ ኃይለ ቃል አለ። አባታችን ዳዊት በሰገነቱ ላይ ሲመላለስ ቤሳቤህን የተመለከታት ይላል። ቤሳቤህ ማለት ታማኙ የወታደሩ የኦርዮን ሚስት ናት። አባታችን ዳዊት በሰገነት ሲመላለስ እሷ በአትክልቱ ሰፍራ ለመታጠብ ቆማ ሳለ አባታችን ዳዊት አያት ይላል። ከዚህ በኋላ ማን እንደሆነች ጠየቃት። የኦርዮን ሚስት እንደሆነችም ተነገረው። ከዛ ወደ ቤቱ አስጠራት እና አባታችን ዳዊት ደረሰባት ይላል። ከቃሉ ጋር ናችሁ፣ እግዚአብሔር አምላክ እናንተ ጋር ይሁን። አባታችን ዳዊት ደረሰባት። ከዚህ በኋላ ከቆይታ በኋላ አባታችን ዳዊትን ቤርሳቤ መልእክት ላከችበት። ምን ብላ? ጸንሻለሁ ብላ ከርኩሰት ነጽታ ነበርና ከመታጠቋ አስቀድሞ ጸርታ ስለነበረ አባታችን ዳዊት በደረሰባት ጊዜ ጸነሰች ይላል። ከዛ ይሄ ነገር ለንቅስናዬ አይበቃም፣ ይሄ ነገር ለንቅስናዬ አይመጥንም ማለና አባታችን ዳዊት ኦርዮን እዚያን ጊዜ እስራኤላውያንና ፍልስጤማውያን ከባድ ጦርነት ውስጥ ነበሩና ታማኝ ወታደር እንደመሆኑ መጠን ክብሩን የንጉሱን ክብር ይጠብቅ ዘንድ በዛ በጦርነቱ መሃል ስለነበረ አባታችን ዳዊት ቤርሳቤ ጸንሻለሁ ብላ በላከችበት ጊዜ ኦርዮንን አስጠራው። ኦርዮንንም እንደ ያለው አባታችን ዳዊት ኦርዮንን እንደዚህ አለው፣ ሂድና በቤትህ ደስታ አድርግ ከሚስትህም ጋር ደስ የሚል ደስታን አሳልፍ ብሎ አባታችን ዳዊት ነገረው። ይህን ጊዜ ኦርዮን ለአባታችን ለንጉሥ ዳዊት እንዲህ ብሎ መለሰለት፣ በእስራኤል ላይ ታላቁ የጦር አዛዡ ኢዮአብ አለ፣ ኢዮአብ በዛ ነው ያለው የእግዚአብሔር የቃል ኪዳኑ ታቦት በጦር ሰልፍ ላይ ነው ያለው። እኔ ያንን ትቼ እንዴት ከሚስቴ ጋር ልደሰት? እንዴት እሶኜ ምግብ ልበላ እችላለሁ? ብሎ ኦርዮን መለሰለት። ከዛ በኋላ ንግዳው ቃሉ ደስ እንዳሰኘው ታማኝነቱን ለዳዊት ዳዊት ተመልክቶ መጠጥን ይጠጣ ጀመር ይላል። መጠጥን አጠጣው ይላል። ለማን ለኦርዮን ከዛ በኋላ ኦርዮን መጠጡን ጠጥቶ መሸ። ነገር ግን ወደ ቤቱ አልተመለሰም፣ ወደ ቤቱ አልሄደም ነበረ። ዳዊት ያለው ምን ነበረ? ወደ ቤት ሄደ፣ ደስታ አሳልፍ ነበር። እሱ ግን አልሄድም። ምክንያቱም ታላቁ ዋናው ዮአብ በጦር ሜዳ ነው፣ የቃል ኪዳኑ ታቦት በጦር ሜዳ ነው፣ እኔ አልሄድም ብሎ ስለነበር ያንን ቃሉን ለማክበር ያንን ቃሉን ለመፈጸም የንጉሱን ዳዊት ትዕዛዝ እንደፈለገው ሳይሆን፣ እርሱ ግን ጠጥቶ በዛው ተኛ ይላል። ከዛ ጠዋት ላይ ሰራተኞች ነገሩት ለዳዊት ኦሬዮን ወደ ቤት እንዳልሄደ እዛው እንደተኛ። በዚህ ሰዓት ተቆጣ። ጦማርን አዘጋጀ ዳዊት ደብዳቤ ጽፈው ለኦሬዮን ለኢዮአብ ላከለት ምን ብሎ ር በበዛበት በሰልፍ ውስጥ አድርግና ከፊት ለፊት አሰልፈው የሚል መልእክት ላከበት። አባታችን ዳዊት ኦሮንን ያስጠራበት ምክንያት ለንክስናው ስለማይረጥን ሰዎች ብዙ ነገር ስለሚሉ በንክስናው እንዴት ይሄ ነገር ተደረገ፣ እንዴት ሆነ በሚል ያንን ፍራቻ ነበር። ከዛ በኋላ ኦሪዮን ያስጠራው ለዚህ ነበር። ኦሪዮን ከሚስቱ ጋር ቢደርስ ኖሮ ያ ስድብ ይቀርልኛል፣ ያ ስድብ እኔ ላይ አይመጣም ብሎ ነበር ያስጠራው። እንደፈለገው ስላልሆነ ነው እንዲሞት ከጦር ሜዳው ሰልፍ፣ ዋና ሰልፍ ከሚበዛበት ቦታ አስቀምጡት የሚል ደብዳቤ ሰጥቶት የላከው። ከፍቶ አላነበበውም፣ የንጉሥ ትእዛዝ ነው። ኢዮአብም አዘነ ይላል ደብዳቤውን ባየ ሰዓት አዘነ ምክንያቱም ታማኝ ወታደር ነው እንዴት እንዳይለ ንጉሥ ትዕዛዝ ስለዚህ ጦር በበዛበት ስፍራ ሰለፈው ወደኋላም ሽሹ ወደኋላም ይሽሹ ከሱ ኋላ ያሉት ከሱ ፊት ያሉት ወደኋላ ኋላ ይሽሹ እሱ ከፊት ይሁን ጦርነቱ አይሎ በመጣ ሰዓት ተመቶ ይሞት ዘንድ ተመታ ኦርዮን ተመታ ሞት በሁለተኛ ሳሙኤል ምዕራፍ አስራ ሁለት ላይ ስንመለከት እግዚአብሔር አምላክ ዳዊትን ነገር ተመልክቶ የዳዊትን ሁኔታ አይቶ ነብዩ ናታንን አስነሳ። በነብዩ ናታን እግዚአብሔር ይናገረው ዘንድ ወደ ዳዊት ላከው። ነብዩ ናታንም ለዳዊት እንዲህ አለ ሁለት ባለጸጋዎች በአንድነት አንድ ሰፈር ውስጥ ይኖራሉ። ባለጠጋው ብዙ ላሞችና በጎች አሉት። ደሃው ግን አንዲት በግ ነው ያለች። ያችን በግ ከልጆቹ ጋራ የሚበላውን እያበላ የሚጠጣውን እያጠጣ ያሳደጋት ናት። በጥፉ በብብቱ ስንም ያስተኛት ነበር። ታዲያ አንድ ቀን ባለ ጸጋ ወደ ባለጸጋው ቤት እንግዳ መጣ። ያንን እንግዳ ለመቀበል ከላሞቹ እንዳርድ ሳሳ፣ ከበጎቹም እንዳይሰዋ ሳሳ። ያኔ ዳዊት የዛ የምስኪን ያንዱን የደሃውን አንዷን በግ ባለጸጋው ጸጋው ማረድ ፈለገ። ከዛ ወስዶ ማረዳት እንግዳውን ሸኝቶ ንጉስ፣ ምን ትላለህ? ማን ነው የሚናገረው? ነብዩ ናታን እግዚአብሔር ልኮት ለአባታችን ለዳዊት እየነገረው እየገሰጸው። ከዛ በኋላ ይሄ በእኔ ግዛት ቢሆን አለ ዳዊት፣ ይሄ በእኔ ግዛት ሆኖ ቢሆን ኖሮ ሕያው እግዚአብሔር ምስክሬ ነው። ይሄ የሞት ልጅ ነው፣ የሚገባው ሞት ነው። ስለዚህ ከላይ ከፍ ብዬ አንገቱን ቆርጠዋለሁ፣ ከታች ዝቅ ብዬ ባቱን እለዋለሁ። ይሄ ምክንያቱም የሞት ልጅ ነው። ባይሆን እንኳና ከወሰደው አንዱ ይልቅ አራት እጥፍ አድርጎ እንዲከፍል አደርገዋለዋል። ንጉስ፣ ልክ ብለሃል አለ። እንግላተ ልክ ብላ። አንተው ባአንተ ፈረድክ፣ አንተው ባንተ ፈረድክ። ባለጸጋ አንተ ነበርክ። ዳው ታማኙ ወታደር ኦረን ነበር። ባለጸጋ ብዙ ላሞች ያሉት፣ ብዙ በጎች ያሉት ነበር። እግዚአብሔር ላ ያሳነሰ አንዳች ነገር የለም። ከታናሽነትም ጀምሮ እያከበረ እዛብሔር አለ። እንግዳ የተባለው ኃጢአት ነው፣ ፍትወተ ስጋ ነው። ያንን እንግዳውን በእሳብሔር ዳዊት በተመለከተ ሰዓት ያመጣውን ግዳ ነው። ይህንን ስሜት ለማስተናገድ ወደ ቤርሳቤ ደረሰ። ንግዳውን በደሃው በግ አርዶ ሸኘ የተባለ ፍቶ ተሰደደ። ይህን ጊዜ ልበ አምላክ ዳዊት አዘን፣ አሁን በድያለሁ፣ አሁን በድያለሁ ብሎ ወደ ደብረ ዘይት ተራራ ወጣይ ምን ብሎ ሊለምን በድያለሁ ሀጢአት ሰርቻለሁ እግዚአብሔርን አሳዝኛለሁ እግዚአብሔር ወይ በይቅርታ መልሰኝ ትላንትና የሾምከኝ ትላንትና ያለበስከኝ ያንን ሁሉ የሚለታ የሚተው ነገር አድርጋለሁ። አምላኬ ሆይ በድያለሁ፣ ይቅር በለኝ አንተን እንድ አንተን የምልበት ነገር እንዲኖር ምን በለኛል። አቤቱ ንጹሕ ልብ ከዛም፣ ኃጢአት በሰራው ኃጢአት አምሮ አለቀሰ። ወደ ነበረ እዛ ይታባ ወጥቶ አለቀሰ። ጌታዬ፣ አትመኝ አልከኝን ተመኝቼ ከትእዛዘ ተላልፌያለሁ። አትመኝ አልከኝን ተመኝቼ አትግደል ያልከኝን አቤቱ ማረኝ፣ እንደ ቸርነት ይቀበለኝ፣ እንደ ምረት እራራልኝ። መዝሙር 50 ከቁጥር 1 ጀምረን ስናነብ እናገኛለን። እራራልኛ፣ የኃጢአቱን ብዛት ተመለከተ። በዚህ ሰዓት ምን አለ? በመዝሙር 37 ቁጥር 3 ላይ ከኃጢአቴ የተነሳ ለአጥንቶቼ ሰላም የላቸውም ከስንፍና የተነሳ ቁስሌ ሸተተ። በበደሉ ገብቶት ነው። ልበ አምላክ ዳዊት ይሄን ያለ እግዚአብሔርን እንዳሳዘነ ተረድቶ ነው። እግዚአብሔር አምላክ ይሄንን ያለው ህግን አልጠበቅኩም። የውሃ ፈሳሽ ከዓይኖቼ ፈሰሰ ይላል መዝሙር መቶ አስራ ስምንት ቁጥር 136 ላይ ይታሃል ወደ ይያሉ ንስሐ እንባ እንዳፍስ አንተ እያለ ዳዊት በደብረ ዘይት ተራራ ላይ አምርሮ አለቀሰ። ይምረው ዘንድ ይቅር ይለው ዘንድ አምርሮ አለቀሰ። የንስሓ ጥሪ ነው። እያችኋለሁ ቃሉ ቃሉ ምንድን ነው?

ወደ ኋላ የሚያስቀረን በስቷል። አንተ በይቅርታ አዲስን ቀድስን ማለት ያስፈልጋል። አቤቱ ንጹሕ ልብን ፍጠርልኝ ሲል አባታችን ዳዊት እግዚአብሔር አምላክ ንጹሕ ልብ ሌላ ልብ የሚፈጥር ሆኖ አይደለም፣ የቆሸሸውን እንዲያጠዳለት ታቃት የሰራውን በልጥህና እንዲጠብቅ እንዲያደርገውን እንዲቀድሰው አንተ ቅዱስ ነህና የቀደስከውን ቤት አርክሻለሁ ሲል ንጹህ ልብን ስጠኝ ስለዚህ አድሰኝ፣ አለ። በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ሰባት ላይ በአንተ ላይ ያለ አምላኬ ሆይ ሁሉም አዲስ ፍጥረት ሆኗል። ምን ሆኗል? እየተመለሰ አዲስ ሆኗል። ስለዚህ ልንለምን የሚገባን እኛ ልንማጸን የሚገባን መበደላችንን ስናውቅ በኃጢአት መመላለሳችንን ስናውቅ አቤቱ የሰራዊት ጌታ ሆይ ከበደላችን ነጽተን አንተን እንል ዘንድ አንተን እንቀርብ ዘንድ አንተን ብለን እንማጸን ዘንድ ከእናትህ ከእናታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም በለሳሃው ሥጋ እኛነትን ገንዘብ አድርገሃልና እንደ ኃጢአታችን ሳይሆን እንደ በለላችን ብዛት ሳይሆን እንደ ምሕረት እንደ ቸርነት አንተ ምን በለን አድስን እንደ አባቶች ከብረን እንታይዘ እንደ አባቶች ከብረን እንታይዘን ብንቆሽ የምታነጻ በኢየሱስ ክርስቶስ አንጻ በንጹንም ብጠበል በቀዳም ያጠናቸውን ቅዱሳንን ተመልከት። ደላግላሉን ያበረታውን መንፈስ ቅዱስ ለእኛ ምላክል ለነቢያት፣ ለሐዋርያት፣ ለሰማዕታት፣ ለጻድቃን እንዲበረቱ ያገስጋች ያገዘውን መንፈስ ቅዱስ ለእኛ ለኃጢአተኞቹ ለእኛ ለልጆች ለባሮች ለእኛ ለአክልል በሎ ልባችን ደንድኖ እንዳይጠፋ የድንጋይ ልብ ነስቶ የሥጋ ልብ እግዚአብሔር አምላክ ይስጠን። እንደ ፈርዖን ልባችን ደንድኖ ጠንክሮ እንዳያስቸግር፣ እንደ ሕያው ስም ድንጋይ ሆኖ በአንተ ላይ ልባችን እንዳያምፅ፣ መልካም የሆነውን ልብ አንተ ፍጠርልንን። ጩኸታችን እንዲሁ እንደ በደላችን እንደ ኃጢአታችን ያልበደለ ይኖር ይሆን? እግዚአብሔርን ያላሳዘነ ይኖር ይሆን? ከትእዛዙ ያልወጣ ይኖር ይሆን? እግዚአብሔር አምላክ በነብዩ ናታን ለዳዊት ሲነግረው ዳዊት እንደበደለ ተናገረ። አምሮ አለቀሰ፣ የደብረ ዘይት ተራራም ወጣ። ስለዚህ በደላችን እናውቀን እግዚአብሔር አምላክ በደላችንን ፍቆልን፣ በይቅርታውን መላለ ዘንድ እግዚአብሔር ልንጠይቀው ያስፈልጋል። እግዚአብሔር ንጹህ ልብን ለሁላችንም ይፍጠርልን አሜን። እና ወመንፈሴን በውስጣችሁ አኖራለሁ። ጸሎት ምዕራፍ 36 ቁጥር 5 ላይ አዲሱን ልብ ሰጣችኋለሁ፣ አዲሱን መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ የስጋን ልብ ስጣቹ፣ ክፉን ከናንተ አርቃለሁ፣ ክፉን ከናንተ አርቃለሁ። በትዕቢት የተሞላውን አልሰማም የሚለውን ድንጋይ ለመሆን የሚዳዳውን ልብ ሰብሮ ታዛቢ የሆነውን ያ ብላቴናነት፣ ወደኋላ መለስን እስቲ፣ ድሮ ልጅ እያለን ልጆች ሆነን የሚያዙንን ትልቅና አባቶች ሲመጡ እየተነሳን የምናሳልፈው እያከበርን የቦታ የምንለቀው ዛሬ አለ። መንገድ እንኳን ሲያልፉ እናጓረት እናቋረጥ ነበረን። ዛሬ አለ

እንግዳውን አላስገባም ብዬ በራፌን የቆለፍኩት ልክ ያንተ እንግዳ የሆነውን ነው። የኃጢአት ፍቶትን አይደለም መዝጋት ያለብኝ በሬን ለኃጢአቱ ፍቶት ነው። አንተ በላከው እንግዳ ላይ ግን አንተ በላከው እንግዳ ላይ ግን እኔ መሶቤን አልክፈጡ በሬን ዘግቻለሁ። እግዚአብሔርን የሚል መንፈስ ለሁላችንም ያድልን። የእግዚአብሔር የሆነውን ልብ ይስጠን። ስለዚህ መንፈሴን በውስጣቸው አድራላ አድርጋለሁ አለ። አሁንም በአዲስ ሰርተ ቅዱስ መንፈሴን ሁላችንም ያግኘን። ያኔ ሌላ ሌላውን ከምንመኝ፣ ያኔ ክፉ ክፉን ከምናስል ገዳም ገዳም

ያመጣውን አይደለም፣ እየሆነ ያለውን አይደለም፣ ያሁኑን፣ የወደፊቱን እኮ በመንፈስ ቅዱስ እነ ኤልሳቤጥ ተመልክተው። ኤልሳቤጥ ምንድን ያለችው በመንፈስ ቅዱስ ምሬት፣ ያቺ ብላቴና ድርግን ማርያም ወደ እሷ ስትመጣ ምን አለች? የጌታዬ እናት አንቺ ወደ እኔ ትመጪ ዘንድ እንዴት ሆ የወደፊቱ ይታያል። ለእግዚአብሔር ለቀርሉ ነች፣ ልባቸውን ላነጹ እዛምህርዳት ልባቸውን ላደረጉ ይሄ መንፈስ በሁላችን ይግባ። ዛሬ ድንግል ማርያም ሲባል የሚያመን እኛ እኛ ተመርጠን እንድንጠራት ተፈቅዶልን እንጠራታለን። አንዳንዶች ድንግል ማርያም ብለን ስንል የሚያማቸው ወ በመንፈስ የተሞላው ግን ድንግል ማርያምን አይደለም ሆኖ ሳይሆን ከመሆኑ በፊት ይናገር ይመሰክራሉ በመንፈስ እንዲህ አይነት ሰው አደረገ። ከበደል ወተን ጠርተን አንተን የምንልበት የምናይበትን እይ አይናችንን አንተ ፍጠርልን ፍቀደልን ንጹሕ ልብን አንተ ስጠ ዳዊት እያለቀሰ ወደ ደብረ ዘይት ተራራ በባዶ እግሩ ወጣ ነው የሚለው። ባዶ እግሩ ትህትና። ያ ደብረ ዘይት ተራራ ያኔ ነው ዛሬ የእኔና የእናንተ ደብረ ዘይት ተራራ እግዚአብሔር የሚያድርባት፣ እግዚአብሔር የሚከብርባት፣ እንደ ጻድቁ ኤፍሬም ድንግል ማርያም እያሉ አባቶች ካህናት የሚያወሱባት፣ መላእክት የሚወጡባት የሚወርዱባት፣ ሰላሙ የሚሰበክባት የሚነገርባት አለወንጌሉ እንዲህ የምንሰማባት ሊቃውንተ ያሬድ ማህሌቱን የሚያደርሱባት ኪዳን የሚደርስባት ሰዓታቱ የሚቆምባት ቅድም ማህርና እያደረስን ነበር። የሚደርስባት ምህላ ለሀገር ሰላም ጸጥታውን አንተ ላግልን እየተባለ የሚጸለይባት ቅዳሴ የሚቀደስባት ስጋውና ደሙ የሚፈተትባት ሰላም የምናገኝባት እንባችን የሚታበስባት እቺ ቤተክርስቲያን ናት። ያኔ እኛ ደብረ ዘይት እኛም በድለናል፣ አምላኮ ይቅርበን ለማለት መጠናል። ጥሩ ነው፣ እግዚአብሔር ይመስገን እኳ ነገር ግን ምን ለማድረግ ንፁህ ልብን እንደ ዳዊት ለመጠየቅ ወይስ ኃጢአት በኃጢአት ላይ ደርበን ለመሄድ አይደለም ወደ ቅድስናው ለመቅረብ ነው ቃሉ የንስሐ ነው የበደላችሁ ይቅር በሉ እግዚአብሔር ይቅር ይላል የሚል እግዚአብሔር ምን ይላል እግዚአብሔር ሁላችንም ይቅር ይበለን ስለዚህ መተላል ነገር ግን የበደልነው ነው፣ በደል አለ። የበደላችን መጠኑ በተለያየ ሁኔታ ሊሆን ይችላል እንጂ እግዚአብሔርን ግን በድለናል። በአንዴው በሀሳብ በምኞት በድለናል። በነቢብ ክፉ ነገር በመናገር በድለናል። የተቀያየምን ያስቀየምን የለንም። እዚህ እሚያፈራጭ እንግዲህ እኛ ከሳሽ፣ ሌላው ተከሳሽ፣ እኛ እውነተኛ፣ ሌላው ኃጢአተኛ። እኛ አስፈልግ በዘናል፣ ክፉ ነገር በመናገር አባቶች ምን ይላሉ? ለሚያልፍ ቀን የሚያልፍ ቃል አትናገር። ቀኑ ያልፋል፣ ላልፍ አድርገህ የተናገርከው ቃል ግን ሰው ይሰብራል። አቤቱ ይቅር በለኝ ማ አቤቱ ይቅር በለኝ ብለህ ውጣ። ንጹህ ልብን እግዚአብሔር መፍጠር ይችልበታል። እግዚአብሔር ይችላል። ባክብር በድለናል፣ ክፉ ነገር በማድረግ በድለናል፣ ክፉ በመስራት በድለናል። ማን ነው ያልበደለ? ሰለሞን ሲናገር መጽሐፈ ምሳሌ ምዕራፍ ሃያ ቁጥር ዘጠኝ ላይ እንዲህ ይላል፣ ማን ነው ያልበደለው? እኔ ነኝ የሚል ማን ነው? በበደል ያልተጠራም ማን ነው? ይላል ያልበደለ ማን ነው? ሁላችንም በድለናል። መምጣታችን ጥሩ ነው። እግዚአብሔር አምላክ የይቅርታውን ዘመን ለሁላችን ይስጥ። ዝቅ ወዳሉት እግዚአብሔር ይመለከታል። ልባ አምላክ ወደ ደብረ ዘይት ተራራ ወጥቶ አለቀሰ። እግዚአብሔርም ጩኸቱን ሰማው፣ ወደ ቀድሞ ክብሩ መለሰው። ድምፁን ተመለከተ። አይሎቹን ሰንበል ላደረገለት ይላል እግዚአብሔር አምላክ ወደኛም ዘንበል ይበልልን። የምሕረት ጌታ ነው። ልመናውን ሰማው ማረው። እግዚአብሔር አምላክ ልመናችንን ይስማ። ዝቅ ዝቅ ያደረገ እሱ በእግዚአብሔር ይከብራል። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ ትሁት ወደ ሆነ መንፈሱ ወደ ተሰበረ በቃሌን ወደ ሚንቀጠቀጥ ሰው እመለከታለሁ። ትሁት ወደ ሆን መንፈስ ወደ ተሰበር በቃሌ ወደሚንቀጠቀጥ ሰው ምን እላለሁ? እመለከታለው። ትሕትና ያስፈልጋል። ትሁታኖች እንድንሆን እግዚአብሔር አምላክ ይርዳን። በቃሉ የምናፈራን ሁን ወደ ንስሐን ንምጣ። መምጣታችን መልካም ነው እግዚአብሔር ይመስገን። ነገር ግን መተን በባዶ የምንመለሳን ነው ንስሐ የምንገባ ቅዱስ ሥጋውና ክቡር ደሙን የምንቀበል ያደርገን የምናፈራ እንድንሆን እግዚአብሔር አምላክ እሱ ይጠብቀን። ከጠላት ሁሉ ከጠላት መቅሰፍት እግዚአብሔር አምላክ ይሰወን። የእናታችን የቅድስት ድንግል ማርያም አማላጅነት፣ የመላእክቱ ጥበቃ፣ የሰማዕታቱ የቅዱሳን አባቶቻችን ምን ጸሎት ሁሉ ከሁላችን ጋር ይሁን። አቤቱ ንጹሕ ልብን ፍጠርልኝ። ስብሐት ለእግዚአብሔር ወለወላዲቱ ድንግል